ፅናት እንግዲህ ዛሬ አሳቀችኝ ማለት ነው። ማለትም ኪራ አባቴ እኮ ሁሉንም ነገር አምኖ ስለተቀበለኝ ደስ ብሎኛል አለች። በመጀመሪያ አሁን ራሴ በጣም ፈርቼ ነበር እኔም ደስ ብሎኛል አላት። ግን እኮ ኪራ፣ ምን እኛ አካባቢ እኮ እንትን ከሌለ ልጃገረድ በጣም ነውር ነው ምናምን አለች። የምን እንትን አላት ማለት ሴት ልጅ ጃገረድ ካልሆነች በጣም ችግር ነው ያውቃሉ፣ ብለዋል። ምንድን ነው የሚያውቁት አላት? በቃ ያውቃሉ፣ እነሱ በሚያውቁት ደረጃ ያውቃሉ። እንዴ ታዲያ ምን አስጨነቀሽ? እኔ እነግራቸዋለሁ አለ። አይ አንተ ምን ብለህ ነው የምትነግራቸው? እነሱ የሆነ ነገር ያላቸው ያውቃሉ አለች። እንግዲህ ኪራ መጀመሪያ ሆኖ እንግዲህ አላስችል ብሎት እንግዲህ፣ ብራ በሆን ሰብሮታል። አሁን ኬት ይመጣል። የሚዋስ እንኳን ቢኖር ቢያውሷቸው ጥሩ ነበረ። እንግዲህ ምንም ማድረግ አይቻልም። አብሽሪ፣ ያው ዋናው የእናንተ መስማማት ነው። ሌላ ሰው የወሰደው ቢሆን እሺ፣ የወሰደው እሱ ባልሽ ነው፣ ኪራ ነው የወሰደው። ስለዚህ አትጨነቂ ልልሽ ፈልጌ ነው። ጽናትዬ፣ የኔ ቆንጆ አብሽሪልኝ። እንግዲህ ምን ልልሽ እችላለሁ? እና አትጨነቂ ማለት ነው። ሌላ ሰው ወስዶት ቢሆን አዎ እንኳን አይደለም የአካባቢውን ሰው የምታገቢውንም ልጅ ታፍሬዋለሽ ማለት ነው ምክንያቱም ክብርሽን የወሰደው እሱ ስለሆነ ምንም ሊያስጨንቅሽ አይገባም ብዬ ያስባለን ጽናት ዬ ኔ ቆንጆ እንግዲህ የሆነት አሳቀችኝ አባቷም እንግዲህ ቁጭ በሉ እዚሁ ትንሽ ተቀመጡ ቢባሉም መቀመጥ አልፈለጉም ሊሄዱ ሄዱ መሰለኝ ሀዋ ሄደዋል እና አባቷ ሄዷል አባቷ በመሄዷ በመሄዳቸው ቢደብራትም ግን ያው ምንም ማድረግ አትችልም እኔ ግን እንደዛ አይመስለኝም። የሆነ የከፋቸው ነገር ካለ ያስከፋቸዋቸው ነገር ካለ ብዬ ነው ሲል ቅዱስ ኧረ ማንም አላስከፋቸውም አለ ማለት ነው። ማንም አላስከፋውም በቃ እሳቸው እንዲህ ናቸው ምናምን አለ ማለት ነው። ኪራ እንግዲህ ለማንኛውም ቅዱስ ደግሞ ምን እንደሆነ አላውቅም። አሰላሙ አለይኩም ወራህመቱላ ወበረካቱ ውድና የተከበራቸው የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ እንግዲህ ጽናት ድራማ ዛሬ ተለቋል ማለት ነው። አሳቀኝ የምር ዘናን ያደረገችን ጽናት ዛሬ ማለት ነው። እውነት ለመናገር እንግዲህ አይዞች፣ ጽናትዬ ለሌላ ሰው የሰጠሽው ቢሆን ያስጨንቅሽ ነበር አይደለም፣ የአካባቢውን ሰው የራስሽንም ባሎሽን ታፍሪው ነበረ ማለት ነው። ግን ደግሞ የወሰደው ኪራ ስለሆነ ይህን ያክል ልትታፍሪ አይገባም ልልሽ ፈልጌ ነው። ደግሞ እንግዲህ እኔ አላትላለው ብሎሻል። ኪራ ወይ ኪራ የሚሆኑት አሳቀኝ ዛሬ እና አባቷ ወደ አገራቸው ተመልሰው ሄደዋል። እንግዲህ ለሰርግ ዝግጅት ምናምን ነገር ሊደረግ መሰለኝ። መሩዬም ደግሞ ለናሆሜ እማይሆን ተስፋ እየሰጠችው ትገኛለች ማለት ነው። ተስፋ እንዲቆርጣል አይደለ የሆነ በቃ አሁን አልነበረም ለሱ እንደዚህ ተስፋ የሚያስቆርጥ ነገር። ነገር ግን ደግሞ አውቆ ነው የገባበት እሷ የልብ ታማሚ እንደሆነች በምን ቀን እንደምሞት አላቅም ብላ ነግረዋለች ማለት ነው። ይሄ ደግሞ በፈጣሪ እጅ እንጂ በሰው እጅ አይደለም። እንደዚህ እያለሽ ልጁን ተስፋ አታስቆርጭው። አንችም ደግሞ ተስፋ አትቁረጭ ማለት ነው የኔ ቆንጆ። የፈጠረን ጌታ እሱ ነው። ገዳይም መሀሪም እሱ ስለሆነ ሕይወትሽን ለፈጣሪ ስጭና ፍቅርሽን ቀጥ ማለት ነው መርዬ። ያው ዛሬ ሞታለው ነገ ሞታለው፣ ግን ይህን ሰሞን ውስጤ በጣም እየፈራ ነው ብላ ለናሆም ነገረችው ማለት ነው። ባክሽ እንደዚህ አትበይ፣ እኔ እኮ በጣም እየጨነቀኝ ነው፣ እኔ እያለ አንቺ መኖርን ሳስብ ምን አክል ባዶነት እንደሚሰማኝ እያለ እንግዲህ እየተናገረ ይገኛል። እሺ በቃ ሁለተኛ እንደዚህ አልልህም ማለችው ማለት ነው። ባክሽ እሞታለሁ አትበይ። ብቻ አላቅም፣ እኔ ሰሞኑን ውስጤ በጣም እየፈራ ነው፣ ምን እንደሆንኩ አላቅም እያለችው ትገኛለች ማለት ነው። አብሽሪልኝ ማለት ነው እንግዲህ ሰኒዬ፣ ደግሞ ኔ ሰኒ ሳሳቀችኝ ዛሬ ጉድጎ ነው። በቃ ማለት ማንኛውም ወንድ ሰናይትን ለፍቅር ሊቀርባት አልቻለም በጭራሽ ማለት ነው። ምክንያቱም እሷ እኔ ለፍቅር ምንም ቦታ የለኝም፣ ምክንያቱም የሚመጡት ወንዶች ሁሉም አንድ ስለሆኑ ፍቅርንም ሆነ ትዳርን በህቴ ይብቃ። ስለዚህ ምንም አልፈልግም፣ ርዕስ ቀይሩ እያለች እንግዲህ አፋፋቸውን ትዘጋቸዋለች ማለት ነው። ክብሮም ሊጠጋት ቢፈልግም እሷ ግን ያው አንድ ነው ማለት ነው። እርምጃው ያው ነው። ምንም የሚቀነስም ሆነ ምንም የሚል ነገር ስለሌለ ዝም ማለቱ ይሻላል ብዬ አሰብኩኝ። ምክንያቱም ያው የሚለወጥ ነገር የለም። እሷ ያው ቃለው ያው ነው። ምንም የምትለውጠው ነገር ስለሌለ እንግዲህ እምቢ ብላለች ማለት ነው። እንትና ደግሞ ቅዱስ ደግሞ እንደሆን አላውቅም፣ የሆነ ምን እንደሆን አላውቅም። ብቻ እሱም ተስፋ ቆርጦ ልክ ኪራ ባለፈው እንዳሰበው አይነት ነገር እንደዛ እየሆነ ነው ማለት ነው። ኪራ ራሴ ላጠፋ ነው ምናምን ያለ ጊዜ ይሄም እንደዚህ አይነት ሙድ ውስጥ ገብቷል። ምን እንደሆነ አላቅም። ምንድነው ምንድነው የሆንከው ቢሉትም ሊናገር አልፈለገም በጭራሽ። የሆነ ግን የሚያስጨንቀው ነገር አለ። ምን እንደሆነ አላቅም። እንግዲህ ኪራም ቢጠይቀውም ሊጠይቀው ቢሞክርም ምንም ምላሽ ሊሰጣቸው አልቻለም። እንግዲህ የሆነ ነገር ሆኗል። ምን እንደሆነ ግን አላቅም። አንዳንድ ጊዜ ለሰዎች የማንናገራቸው ህመሞች አሉ፣ ግን ደግሞ እኛን ነው የሚጎዱት ለምትናገሩት ሰው ማለት በቃ የራሴ የምትሉት ሰው የውስጣችሁን የሚረዳችሁ ሰው ማለት ነው። ለእንደዚህ አይነት ሰው ብትናገሩ ሊቀላችሁ ይችላል ብዬ አስባለሁኝ። እሱ ደግሞ ሁሌ በፀፀት አለንጋ እየተገረፍኩ ከመኖር እቺን አለም ብሰናበታት ይሻላል ይላል። ምን የምናቃለሙን እንደሆነ እንግዲህ እሱ ነው የሚያውቀው። ጭንቀትን ፈጣሪ ያረቀልን። ለክብሮ ለዚህ ለማ ነው ለኪራ አንተ አደለ ነፍሱን ያተረፍክለት፣ እሱም ህይወቱን ለጠፋ ነበረ ግን አንተ ነፍሱን አተረፍክልህ። የአንተንም ደግሞ ፈጣሪ መላውን ይፈልግልን። ከጭንቀት ፈጣሪ ይገላግል ትላለ ወንድሜ አብሽሬ። እንግዲህ ጽናት እና ኪራ እንግዲህ ሰርግ ወደፊት ሊደገስ ነው፣ አባባ ሊደግሱ ነው የምሩዬና ሌላ ሰርግ ይደገሳል። ግን ደግሞ መራዊት አሁን ሰርጉ ከተደገሰ ደግሞ ልጅ ትላለች። አሁን ደግሞ ሌላ ችግር ሊመጣ ነው እያለች መሩዬ በጣም ተስፋ እየቆረጠች ነው። ምን እንደሆነች ግን አላቅምች። ልጅ የእውነት ተሳዝነኛለች። ማለት በቃ ልቧ ታማሚ ነው አውቃለሁ። ግን ልጅ መውለድ ፈጣሪ ያውቃል። ፈጣሪ ነው እኮ የሚያውቀው ሁሉንም ነገር አደለ። ግን ደግሞ በዚህ ልክ ራስሽንም ናሆቤንንም ባታጨናንቀው ባይነኝ። ምክንያቱም በጣም ልጁ እየተበሳጨ ይገኛል ማለት በቃ እሷ ዛሬ ወይ ነገ ትሞታለች የሚለው ነገር ውስጡ አድሯል ማለት ነው። ያንን የሚያደርገው ግን አንድ ፈጣሪ ብቻ ነው እንዴ፣ እኛ ሰበቡን እናደርሳልን አለን ግን እኛ የሚጠበቅብን ወደ እሱ እጃችንን ዘርግተን ፈጣሪያችንን መለመን ብቻ ነው እና እሱን የሚያውቀው ማለት ነው። እንግዲህ ቅዱሴም ሰናይትን ጠጋ ብሎ ሊጠይቃት ቢሞክርም፣ ቆይ ምንድን ነው ትርጉሙ? ምንድን ነው ባል ማግባት? አለች እኮ ጭራሽ ማለት ነው። አንተስ ምን ሆነ ነው ስትለው፣ አንተም በፍቅር ተጎድተክ ነው ወይስ በቤተሰብ ፍቅር፣ በጓደኛ ፍቅር፣ ወይስ በሚስት ምናምን ስትለው፣ ከዚህ ከጠቀሻቸው ሁሉ ውስጥ እኔ ግን የለውበትም ማለት እና ታዲያ ምን ሆነ ነው ስትለው፣ ታይ ታሪኩ ብዙ ነው፣ በሌላ ቃ ስንገናኝ አወራሻ አለው አላት ማለት ነው። እኔ እንግዲህ ምን እንደሆነ አላውቅም፣ የሆነ ጸጸት ውስጥ ገብቷል። ግን ቅዱስ የሆነ የሚያስጨንቀው ነገር አለ። ግን ብትናገረው፣ ለጓደኞቹ ብትነግራቸው ለአንተም ለእነሱ ይቀላቸዋል። እንደዚህ ብቻን ከምትታመም ማለት ነው። አንዳንድ ጊዜ ለሰዎች እኮ ስንናገር ይቀለናል። የምር ነው የምላችሁ ግን ታዲያ ለሰዎች ስትናገሩ ያንን ሰው ለይታችሁ ነው የውስጣችሁን የሚረዳችሁ ሰው መሆን አለበት። የምር አንዳንድ ሰው የውስጣችሁን ተረድቶ በኋላ ያፌዝባቸዋል። ግን ደግሞ ይልቅል እንደናንተ ሆነው ችግራችሁንም፣ ሀሳባችሁንም ጭንቀታችሁንም የሚካፈላችሁ ሰው ግን ያ ነው ሰው ማለት ማለት ነው። እንግዲህ ቅዱሴ ምን ውስጥ እነገባ አላውቅም። ሁሌ በጸጸት አለንጋ እንድገረፍ ለምን አደረግከኝ ጌታዬ፣ ቆይ እስከ መቼ ነው እያለ ብቻ ወደ ፈጣሪ እያንጋጠጠ ፈጣሪ ይለምናል። አላቅም ምን እንደሆነ ብቻ የሆነ ጸጸት ውስጥ ገብቷል። እኔ ያደረገው ነገር ይኖር አላውቅም። እኔ ምን ልልሃለው እንግዲህ ፈጣሪ ከጭንቀት ይገላግልን እንጂ ጭንቀት በጣም መጥፎ ነው። በተለይ ጸጸት ጸጸት ሐኪም የማገኘው በሽታ ቢሆን ጸጸት ነው የእውነት በቃ ያንን ነገር አትመልሱትም። ስትጸጸቱ እራሳችሁን ትጎዳላችሁ፣ እራሳችሁን ታጣላችሁ፣ እራሳችሁን ትጥላላችሁ። እና እሱም ደግሞ ያ ነገር እያስጨነቀው ነው ያለው። እንግዲህ ከጭንቀት ፈጣሪ ይገላግል። ሰንዬም ደግሞ እንግዲህ ክብሮ ምን ያው ማንንም አትፈልግም በነገራችን ላይ ማንንም ማለት ነው።